አሁን ሰርተን እየጨረስን ስለሆነ አይኗ ላይ ትንሽ አይኗን ከፈት የሚያደርግልን ነገር እናደርጋለን ማለት ነው። ገለጥ እዚህ ጋር የፈዘዘብን ከለር ካለ ትንሽ ከለሩን ደመቅ እናደርገዋለን። አሁን ፐርፌክት ነው ስታዩት፣ ምን የሚቀረ ነገር የለም አይደል? ቆንጆ ነው። ጥሩ ከመጣልን አሁን እናደርጋለን አይላሽ፣ የዚህኛውን አይላሽ ስላላደረግን ይሄኛውን አይላሽ እናደርጋለን ማለት ነው። ሁል ጊዜ የምንሰራው አርት ስፔሻል ኢፌክት ከሆነ ለፊልም ምናምን ከሆነ ገላጭ መሆን አይጠበቅበትም። ቁስል ምናምን ከሆነ ያው ቁስሉን ነው ሪያክት የምናረገው። ግን እንደዚህ አገሮች ታይተው የሚታወቁ ሰው አይቶት እንትን ነው የሚለው ነገር ከሆነ ግን ስያሜ የሚሰጠው ነገር ከሆነ ተጠንቅቀም መስራት አለብን። አንዱም ነገር መጉደል የለበትም ማለት ነው ስለዚህ ይሄ የሰራው ልክ ነው ብላችኋል፣ አይደል? ይሄን ይመስላል። ሊፒስቲክ ብናረግላት ሞር የተሻለ ይሆናል። ስለዚህ ትንሽ ዳርክ ሊፕስቲክ ብናረግ ጥሩ ነው። ከለሮች ስለተጠቀምን ብዙ ከለር ብናረገው ብዙ ላይ ያምርልን ይችላል። ስለዚህ ዳርክ ቸኮሌት ነገር ነው ያረኩላት። እጅ አይላሽ ሳረግ ምናምን የነካካው ይመሰለኝ። ስለዚህ ነካካውን የተበላሸ ብለን የምናስበውን ስንሰራ ማስተካከል አለብን ማለት ነው። አያችሁት፣ አሁን ፐርፌክት ሆን አይደለም?

መልካም ቃል፣ እንዴት ነሽ? ሁሉ ሰላም። ሁሉ ሰላም። እንዴት ነሽ? አለን። እግዚአብሔር ይመስገን። እንዲ በዛሬ ሙያ ባለሙያችን ሞያችን ከሜካፕ አርቲስት ጋር ከሜካፕ መምህር ጋር ነው ቆይታ የምናደርገው ብያቸው ነበር። እስኪ አንቺ ደግሞ ራስሽን ለተመልካቾች አስታውቂልኝ። ቃል ኪዳን በፍርዱ እባላለሁ። ሶሻል ሚዲያ ላይ የምታውቁኝ ሜካፕ ባይ ቃል በመባል ታውቃለሁ። የቃል ሜካፕ ስኩል ባለቤት ነኝ። መምህርነት እንዴት ነው ቃል? መምህርነት በጣም ቆንጆ ነው። ያለሽን ነገር ለሰው ማካፈል ማስተማር በጣም ትልቅ ነገር ነው። በጣም በጽሞና ነው የሚሰሙች ተማሪዎች ራሱ በጣም በጣም ጥሩ ተማሪዎች ነው ያሉኝና በጣም የማወቅ ፍላጎት ያላቸው ስለሆኑ በደንብ ነው የሚከታተሉት። ምንም ነገር እንዲያልፋቸው አይፈልጉም፣ ይጠይቃሉ የጠየቁትን ነገር ደግሞ ካላስረዳሽ አይተውሽም። ስለዚህ በደንብ እየተነጋገርን ነው የምንማማረው እና በጣም ደስ ይላል። መልካም። የዛሬው ላይ ምን ጥያቄ የላችሁ ካላችሁ አስተናግዳለሁ። የዛሬው አይ ቲንክ ትንሽ ግር እንትን ብሏቸው አመሰለኝ። አርት ነገር ስለሆነ በክላስ የሚለያዩ ከሆነ ይሄኛው ምን ክላስ ነው የሚባለው? እንደዚህ አይነት አርቲስቲክ የሆኑ ሜክአፖች የሚሰሩበት እኛ ጋር የፊልም ሜክአፕ እስካሁን ማስተማር አልጀመርንም። እንዴት ነው ሙያውን በደንብ ባለሙያ ለሆነ ሰው መተው ያስፈልጋል። እኔ ስሰራበት የቆየውት ቢዩቲ ሜካፕ ስለነበረ ቢዩቲ ሜካፕ ላይ ነው እየሰራ ያለሁት። ግን ተማሪዎቼ ቢዩቲ ሜካፕ እና አርት ሜካፕ እንዴት ነው የሚለውን እንዲያውቁ አርት ሜካፕ ሁለት ቀን፣ አንድ ቀን እንደዚህ አይነት ነገሮች አሉን በመሀል የምናስተምራቸው እንጂ መጨረሻ አካባቢ ቢዩቲውን ችለውታል ብለን ስናስብ አርት ሜካፕ እንደ ተጨማሪ እናስተምራቸዋለን። እኛ በቋሚነት የምናስተምረው የቢዩቲ ስራ ነው። ማቴሪያሎቹ ኢዝሊ አይገኙም ከውጭ ከውጭ ሀገር ነው የሚመጡት በጣም ብዙ ማቴሪያሎች አሉ ውጭ ላይ የተሽከውን አቫተር ምናምን ሲሰራ ጆሮ አይን ፊት ምናምን ተቀይሮ ነው የሚሰራው እና እሱን በኢዝሊ ስለማያገኙት ለመስራት ሊቸገሩ ይችላሉ እንጂ እያዩ ብዙ ነገራች ላይ መስራት ይችላሉ ብዬ አስባለሁ ከማቴሪያሉ ውጭ ቢዩቲ ሜካፕ እና አርት ሜካፕ ላይ ያለው ትልቁ ከባድ ነገር ምንድን ነው ቢዩቲ ሜካፕ የተለመደ ነው አይነሽን አይን እንዳለ ሆኖ ማሳመር ነው፣ ቅንድብሽንም ማሳመር፣ እስኪንሽ የተጎዳ ከሆነ ከበር ማድረግ፣ ያለሽን ውበት መጨመር ነው። አርት ሜካፕ ጋር ስንሄድ ምንድን ነው? የሌለሽም ነገር መፍጠር ነው። ኦኬ፣ መፍጠር ነው ማለት ቁስል ከሌለሽ ቁስል እንፈጥራለን ማለት ነው። የተጎዳ ቆዳ ከሌለሽ የተጎዳ ቆዳ እንፈጥራለን ማለት ነው። መሳል ካለብንም እንስላለን። ይሄ ማለት በጣም ትልቅ እንትን የሚፈልግ ነው። ቢዩቲ ሜካፕ እድገታችንም የኖርንበት ነው። ሊፕስቲክ መቀባት ለሴቶች በተለይ መኳኳል ምናምን። እኔ አንቺ ጋር ነው የመጣሁት ብዬ ምንም ያልተቀባሁት ስለምቀባ፣ ስለዚህ ይቀበያለሽ። መልካም። እንደዚህ አይነት አርት አሁን ይሄ ከፊልምም ትንሽ ወጣ ያለ ነው። ብዙ ጊዜ የምናየው ደግሞ ሞዴሎች ላይ ነው። ሞዴሎች፣ ራኒዌይ ሞዴሎች የተለያየ ፋሽን ሾ ሲያሳዩ ነው የሚያደርጉትና ሌላ አማራጮች ይኖሩታል። አሁን ይሄ የኢትዮጵያን አፍሪካዊነትን የሚወክል ነገር ነው፣ ዛሬ ላይ የሳልነው። አሁን ይሄ ካልቸር ደይ ምናምን ብለን ስናከብር ወይም ደግሞ አገራዊ ነገር ሲኖር የአፍሪካ ህብረት ምናምን ብለን ስናስብ የዛን ጊዜዎች ለመጽሔት ለመገዚን ምናምን ሊሆን ይችላል፣ የምንጠቀማቸው ለፕሮሞሽኖች ምናምን ሊሆን ይችላል፣ ለስቴጅ ሊሆን ይችላል። የምንጠቀመው ይህን አድጎ መንገድ ለመሄድ ትንሽ ከበድ ይላል። ከበድ ይላል። እንደዚህ ሌሎች ደግሞ አሉ፣ የሚለጣጠፉ አበባ ምናምን የሚሰሩ በፈርጥ የሚሰሩ ነገሮች አሉ። እነሱንስ መስራት ከባድ ነው ወይስ ከባድ አይደለም። ዋናው እንዲያውም ስዕል ማምጣት ነው፣ መለጣጠፍ አሁን እዚህ ላይ አበባ ለጥፊ ብትኝ መለጠፊያ አለ የወሰድኩ ግን ከምን ጋር ነው የሚገናኘው፣ መለጠፈው አበባ ምንምን ፕሬዘንት ያደርጋል የሚለውን ስታይ። አሁ ይህን ለመስራት ያሰብኩት እንዴት ነው ከኢትዮጵያነታችን አልፈን አፍሪካነታችንን እንደምንፈልገው ለማሳየት ነው። አበባ ሲሆን ግን የፍቅር ሊሆን ይችላል ባላንታይን ዴዎች ሊሆን ይችላል የምንሰራው ምንድን ነው የሚገልጸው፣ የሚለውን እና ከምንሰራው ስራ ይሄዳሉ የሚለውን ካሰብን ፀጉር ላይ ሊሆን ይችላል፣ ፊት ላይ ሊሆን ይችላል። ፈርጥ ችግር የለውም በቀላሉ መለጠፍ ይቻላል። መልካም። የእሱ አሁን አልቋል፣ ኦልሞስት አልቋን። በቃ ምክንያቱም ከዚህ በላይ ምንም አንጨምርበትም ብዬ አስባለሁ። አይ ፐርፌክት ነው፣ እኔ ወድጀዋለሁ። ሌላውን ፍርድ ደግሞ ለተመልካቾች እንሰጣል በቀጣይ የምንሰራው ምንድን ነው? በቀጣይ ደግሞ አንድ ለየት ያለ አርቲስቲክ ነገር አሰሪሻለሁ ብዬ አስባለሁ። እሱን ለእኔ ነው ብታስተምሪ። እሺ፣ በጣም እሱ ደግሟቸዋል። ሌላም ስራ ስለሚሰሩ የራሳቸውን ስራ፣ ስለዚህ እኔና አንቺ እሱን ማየት እንችላለን። መልካም አመሰግናለሁ በጣም ሁላችሁ። እሺ፣ ቃልዬ፣ አሁን ደግሞ ከሌላ ሞዴል ጋር ምንድነው የምንሰራው? እሷ ላይ እሷ ላይ የምንሰራው እንትን ነው፣ አርቲስቲክ ነገር ነው። ትንሽ የቁስን ነገሮች ይኖሩታል እና ከለርፑል ነገር። መልካም እንጀምረው፣ እንጀምረው። እሺ ሜካፕ የሚሰሩ ሰዎች ሲያልቅ ካልሆነ ሰው ሲያየው ደስ አይላቸው። አንቺ እንደዚህ ይሰማሻል? አሁን እንደዚህ ብሎ ብታዪው ምኑ ያምራል? ለዛ ይደረግጣል። አንዳንድ ሰው አዎ። የሆነ ጊዜ እህት የሜካፕ አርቲስት ናትና ትልቅ ሰው ናት፣ እየሰራት ኮንሲለሩን አየችው እሬለች ኮንሲለሩ ነጣ። አዎ ነጭ ነው ነው ነጭ። ከዛ አይ አይደለም እኮ ምናምን በቃ እጠርገዋለሁ ምናምን አለቻት። በጣም ትዕግስተኛ ናት። እና ኦኬ እጠርገዋለሁ፣ ችግር የለም ማዘር፣ በቃ አስተካክለዋለሁ ምናምን አለቻት። አልጠረገችው፣ ሰራቻት። ስጨረስ ያው ይደበቃል። እንደሚደበቅ ስለምታውቀው እጠርገዋለሁ፣ በቃ ሌላ ከለር አረጋለሁ ብላ ከለር አሳየቻት። ከዛ አመነች። ኦኬ ከዛ እንትን አደረገች ማለት ነው። መጨረሻ ላይ በቃ ወድ ወደዋለች ግን ምንድነው በመሃል ስታየው አስደነገጣት። ነጭ ሆኖ ስታዩ ትልቅ ሰውነች ምናምን እንዴት ምናምን እንዴት እንደዚህ ቢሄዳለው ምናምን አለች። አሁንም ለሚወት ተመልካቾች ምን እያረጓት ነው የሚሉ ይመስለኝ። እንደዚህ ነው ማለቱን ሲያየው ግን ከበሬ ይደረጋል። ሁሉም ነገር መሰረት አለው አይደለ? አዎ ትክክል። ሁሉም ነገር እሱ ሲኖርም ነው አይደል? አይሻዶም የምታረጊበት ነገር የሚቀበለው አዎ ደመቅመቅ ያለ ነገር ነው መጠቀም የፈለግኩት። ኢንዱስትሪ ግን አሁን እንዴት ነው በተለይ አርትና ሜካፕ ላይ ያለው ነገር ከቢውቲ ሜካፕ ወጣ ብሎ ያለው ነገር በሀገራችን እየተለመደ ነው ማለት እንችላለን? አሁን በደንብ እየተለመደ ነው። እንዲያውም በቃ አሁን በጣም ጥሩ ደረጃ ላይ ነው ያለው ብዬ አስባለሁ። ምክንያቱም በፊት ሰርግ ላይ እንደምታውቂው ሚዜና ሙሽራ ምናምን ነበር። እንዲያውም ሙሽራ ብቻ ነበረ ብዙ የሚቀባባውና አሁን ላይ ሁሉም ተጋባዡም ምኑ በጣም ቆንጆ ሆኖ የሚሄድ ነገር አለና ተሰርቶ ነው የሚሄደው። ሁሉም ሰው ሜክአፕ ቢዩቲ ሜክአፕ ላይ አዎ ልክ ነሽ። እንደዚህ አርቲስቲክ የሆኑ ነገሮችን ለሞዴሊንግ ምናምን በጣም ይጠቀሟቸዋል ኢንዱስትሪው ላይ በብዛት። እኔ እዚህ ሀገር ያየሁት እንዲያውም ከኛ ይልቅ ህጻናቶች ከለርፉል ነገሮች ቢራ ቢሮ ምናምን ምናምን ተሰርቶ ታያለሽ። እኛ ሀገር ላይ ግን ይህን ምንም የሚያበረታታ አንድም አይነት የሜካፕ እንትን የለም። ከዚህ የተሻለ እንዲያውም ፊልም ላይ ሙቪ ላይ ምናምን እንደምናየው የቁስል ሜካፖች እነሱ በደንብ ይሰሩባቸዋል። ያው ኢንዱስትሪው በቻለው መጠን እሱ ላይ አለ፣ ተጠቃሚነቱ አለ። እንደ አርቲስቲክ የሆነ ነገሮች ግን የሉም የሉም፣ በጭራሽ ነው። እስቴፑ እራሱ አንድ እራሱን የቻለ ችሎታ ነው። አሁን አንቺ በሞይስቸራይዘር ከዛ ፕራይመሪ እያደረግሽ ነው ቀጥለሽ፣ አሁን ፋውንዴሽን ከዛ ፓውደር ላይ ደርሰናል። ብዙ አላረግባትም፣ ለምንም አላረግባት፣ አርተሜካፕ ስለሆነ የምሰራው ብዙ ፋውንዴሽን ምናምን ካደረግኩበት እንትን ያረግብኛል። ሁሌም ኮመን የሆነ ስቴፖቹን ላልጠቀም እችላለሁ ግን እንትን እንዳያበላሽ ከለሮቹ ይለያያሉ። አርት ሜካፕ የምንሰራው በጭቃ ምናምን ሊሆን ይችላል። በእንደዚህ እንትን ኖርማል ሜካፕ ፊቷ ላይ ምንም ሰላም ማላድረግ እስኪኗን ተጠንቅቄ ነው። እዚህኛው ላይ ስዕሎች ምናምን ስላሉት ብዙ ብዙ ሴቶች እኔ እራሱ ወዳለሁ፣ ተይ ሜካፕ፣ ይሄ ፋሽን ዲዛይኒንግ፣ እንደዚህ አይነት ኢንዱስትሪ መማር የሚፈልጉ በርካቶች አሉ። እና አንዳንዴ አቅም ላይኖር ይችላል። አንቺ እንደ ትምህርት ቤት ባለቤትነት የምታበረክቹ ነገር አለ? በደንብ አለ። ምክንያቱም ብዙ ሰው ከፍሎ መማር ይችላል። ብዙ ሰው ደግሞ የማይችል ሰው አለ። በጣም መስራት እየፈለጉ ልጆች ኑሯቸው ቤት የተቀመጡ ብዙ ሴቶች አሉና ለእነሱ በወር ሶስት ሰው፣ አራት ሰው፣ ሁለት ሰው እንደ አቅማችን እንደምንቀበለው ልክ እንቀበላለን እና መርጠው ቶሎ ኢፌክቲቭ የሚሆነው የትኛው ነው ቶሎ ለቅጥር የሚያደርሳቸው የትኛው ነው የሚለውን አይተን ወደዛ ትምህርት እናስገባቸዋለን። ብዙ ተማሪዎች አሉ። እነሱ ያስተማር ናቸው ከሀያ በላይ የሚሆኑ ተማሪዎች አስተምረናል። ዋ ደስ ይላል። በጣም በጣም ደስ የሚል ተግባር ነው። ይ ነው ጥንቃቄ ማነስን አለብን ማለት እንደጀመረችው ሜካፕ እኔ በአጋጣሚ ሆኖ የተማርኩት እዚሁ ሀገር ውስጥ ነበር የቴክኒክ እና ሙያ ነበር የተማርኩት ያው መንግስት ካፈራቸው አንዷ ተማሪ ነኝ ማለት ነው ከሀገር ውጭ በመውጣት ዱባይ እና ሳውዲ ላይ በጸጉር ቤት ሰርቻለሁ እዛ ስሰራ ያየኋቸውን ጥሩ ጥሩ ሙያዎች ወደ ሀገር ውስጥ በመምጣት የራሴን ከፍቼ በመስራት ከዛ እያልኩኝ በማደግ ነው እዚህ የደረስኩት። ደስ ይላል በጣም። አንዳንዴ ከትንሽ ቦታ ተነስቶ ትልቅ ደረጃ ላይ መድረስ ራሱ ህይወት የሚያስተምረው ነገርም አለ። እውነት ነው። ቆንጆ በጣም አሪፍ። ደግሞ ደማችንን እናረጋለን። እንዴት ነው እየመጣልን? በደንብ እየመጣ ነው በአጋጣሚ ብስማር ስለሌለ ነው እንጂ ስማር ዘግዝቀሽ ምናምን ብታደረጊው ከውስጥ ወቅቷት የወጣ አይነት ነገር ቢመስል፣ በጣም በጣም ቁስል መስሏል። ያስፈራል። በጣም ተጠንቀቁ። ሌላ ጊዜ ቀስ ብለሽ እያየሽ። እስኪ አሁን አንድ ላሳየሽ። ማየት ትፈልጊያለሽ? ጓጉተሻል። እስኪ ራስሽ በመስታወት ይሁና ንገሪ፣ ምን ትሰማሽ በጣም ነው የሚገርመው። ቅድም ላይ ያችኋት ተመልካቾች እንግዲህ አሁን በዚህ መልክ ደግሞ ስታዩት አንቺም ተሰማሽ፣ እንዴት አገኘሽ? ያስፈራል። ማነቻል። ግን አሁን ፊልም ቢፈለግ ለፊልም ቢፈለግ ብዙ ነገር አለ። ድንገት ሰው የሚሆነው ነገር፣ አዎ እንደሱ አይነት ነገር ቢፈልግ አሁን መስራት እንችላለን እሱን ለማሳየት እንትኑ ይደብራል፣ በጣም ይደብራል። ለሚመስል ግን አጋጣሚዎች እኮ አሉ። ብዙ አጋጣሚዎች አሉ እንደዚህ አይነት ነገሮች የሚፈጠሩበት። ብዙ እንደዚህ ባይበዛም አንድ ሁለት የሚሆንበት ሰው ሊኖር ይችላል። ነው አዎ እኔን ምንድን ነው የምትሰሪኝ ቃል? ሲምፕል ላንቺ ሜካፕ ነው የምትሰራሽ ቢዩቲ ሜካፕ ነው የምትሰራሽ። እሺ ሲምፕል ይሁንልሽ? የሙሽራ ይሁንልሽ? የሙሽራ ይሻላል ደግሞ ሙሽራ ለመምሰል ዝግጁ ነው። ጸጉርሽን ባትሰሪም ሜካፑን ማድረግ እንችላለን። በጣም አሪፍ እሺ ላይ የሚደረጉ ነገሮች ማንኛውም ነገሮች ጥንቃቄ ያስፈልጋቸዋል። ምክንያቱም ምንድነው፣ ፊት ላይ የምናበላሸው ነገር ደግመን የምናስተካክለው ነገር አይሆንም በቀላሉ። ስለዚህ እኔ ተማሪዎችን ሳስተምራቸው መጀመሪያ መጠንቀቅ ያለባቸው ለስኪን ነው። ተደጋጋሚ ደንበኛችን ሜክአፕ የምትጠቀም ከሆነ እሱን ሁሉ መምከር አለብን። ኮንቲኒስሊ መጠቀሙ ራሱ የራሱ ሳይድ ኢፌክት አለው አለው ኦብየስሊ፣ ሁሉም ነገር ሁል ጊዜ ስትጠቀሙ ሳይድ ኢፌክት አለው። ፕራይመር፣ ሞይስቸራይዘር፣ ሴራም ምናምን ተጠቅመን የምንጠቀመው ሜካፕ እና ዝም ብለን ዳይሬክትሊ የምንጠቀመው ሜካፕ እንትን አደለም። ከፋውንዴሽን በፊት ለፊታችን የሚጠቅሙ ብዙ ነገሮች ፊታችንን ከበር የሚያደርጉልን ብዙ ነገሮችን መጀመሪያ መጠቀም አለብን ማለት ነው። ብዙ ጊዜ ደግሞ የፊታችንንም ቆዳ ታይፕ ለይተን ማወቅ አለብን። አዎ እሱንም ማወቅ አለብን። የምንጠቀማቸው ፕሮዳክቶችንም ኦሪጅናል መሆናቸውን እርግጠኛ መሆን አለብን። ኦሪጅናል ካልሆኑ ሁልጊዜም ጥሩ ውጤት የማይሰጡ ነው፣ ፊታችንም ደግሞ አደጋ ላይ ነው ማለት ነው። ሜክአፕ ተጠቅመን ውለን በምን ታጥበን ነው? የራሱም ሜካፕ ሪሞቨር እንትኖች አሉ ፕሮዳክቶች አሉ። ወይም ደግሞ በመታጠብም ማስለቀቅ እንችላለን። በክሬም ትንሽ አሽተነው ነው ወይም በኦይል አሽተነው ብናስለቀቀው ሞር የተሻለ ነው። ከመታገል ይልቅ መጀመሪያ እሱን ነገር ሪሞቭ ለማድረግ መጠንቀቅ አለብን ማለት ነው። እንትን አድርገ ነው አለስልሰ ነው ብናደርገው የተሻለ ነው። ከታጠብን በኋላ ደግሞ ትሪትመንቶች ይኖሩናል። ፊት ቤታችን ውስጥ የፊት ክሬም ሊሆን ይችላል፣ ሴራም ሊሆን ይችላል፣ ሞይስትራይዘር ሊሆን ይችላል፣ ሳንስክሪን ሊሆን ይችላል። ብቻ እንደዚህ አይነት ቀንና ማታ የምንጠቀማቸው እስኪን ሩቲዎች ካሉን እነሱን መጠቀም አለብን ማለት ነው። ዋተር ፕሩፍ የምንሰራው ለምንድን ነው? ሙሽሮች ያልባቸዋል፣ ቀላይ ጭፈራ አለ፣ ሰው ስለሚበዛ ምናምን ስለሚያልባቸው ለሱ ብለን ዋተር ፕሩፍ ነው የምንሰራቸው። ሜካፕ አስተማሪ መሆን ከባድ ፓርቱ ምን መሰለሽ? ሁሉም ሰው እኩል እንዲሆንልሽ ትፈልጊያለሽ፣ እንዲችል። ሁሉም ሰው ደግሞ እኩል አይነት እውቀት ሊኖረው አይችልም። በዛ ላይ ደግሞ ወጥተው ስራ እንዲሰሩ ፈልጋለው። ያከፈሉት ብር እንዲከስር አልፈልግም ማንኛውም ሰው። ያው ወደኛ ሲመጣ ሁሉም ሰው ደልቶት አይመጣም እና ቤተሰቡ ከፍሎለት ወይ ባለቤቱ ከፍሎላት በቃ ብዙ አይነት እንትኖች አሉና ጀማሪዎች ስለሆኑ እንዲለወጡ ስለምፈልግ እሱ እሱ ፐርፌክሽን ላይ እስኪደርሱ ድረስ እሱ ነገር ከስተመርስ ስትሰሪ በጣም የሚያስቸግርሽ ምንድነው እንደኔ ከንፈሩን እየተቀባ የሚያወራ ነው ሌላ አንደኛ አስቸጋሪ ማለት ከንፈር እየተቀበለ ነው በቃ ስልክ የሚያወራ ሰው ምናምን። ቆሜ ነው የምጠብቀው። ምክንያቱም ምንድነው አንድ ጊዜ ከተሳሳተብሽ ወደ ፊታቸው ስለሚሄድብሽ ማስተካከሉ ትንሽ ይከብዳል። ስለዚህ ከንፈራችሁን ስሰራ እንዳታወሩ። ሌሎች ደንበኞችን የምትሰሙኝ ወደፊት የምትሰሩ ማለት ነው። ከሜካፕ ከምሰራቸው አስቸጋሪ ባህሪ ማርፈድ ሊሆን ይችላል ከከስተመሮቼ አርፍዶ የሚመጣ አንቺ ሌላ ኦርደር ይኖርሻል፣ ከዛ እነሱ አርፍዶ ሲመጡ የሚቀጥለውን ኦርደር ያበላሽብሻል። ከዛ እነሱ መመለስ አትፈልግም። እሱ እሱ ትንሽ ይከብዳል። ብዙ ሰው እንደው የማያስተውለው የሚመስለኝ ሜካፕ አርቲስቶች ብዙ ጊዜ ለሊት ገብታችሁ ነው የምትሰሩት፣ በተለይ ሙሽራ ምናምን ሲመ ለአውራ ወይስ እሱ ነገሩ ውስጥ አያስቸግርም? ሌሊት ላይ እንቅልፍ ማጣት አለ፣ ብዙ አድካሚ ነገር በደንብ እሱ ነው። እንዲያውም ማለት ያው ስለለመድ ነው፣ ስራ ያው ስትለምጁ በቃ እንትን ይልሻል። አይደለም ነካ ነካ ከፍልሽንና ስለለመድ ነው ምንም አይመስለንም እንጂ በጣም ከባድ ነው ወልደሽ ሊሆን ይችላል አሁን ወልጄ ሌሊት ሌሊት ልጄን ትቼ ነበር የምመጣው ወደ ስራ እና እሱ ፓርት ትንሽ ይከብዳል ለሴት በተለይ ጨርሶሻል እንግዲህ አለቀ ምን ይመስል ይመስልሻል ያምራል በጣም ወደ እርሹ ቆንጆ እንዴት አየሽው? ወደድሽው? በጣም ነው የወደድኩት። በጣም ነው የሚያምረው። ቃልዬ ስላገኘሁሽ በእኔም በተመልካቾችም ስም ከልብ አመሰግንሻለሁ። እኔ በጣም ነው የማመሰግናችሁ ስለመጣችሁ፣ እና ሞያዬን ወደ ሰው እንዲደርስ ስላደረጋችሁ፣ ወደ ተመልካች እንዲደርስ ስላደረጋችሁልኝ አመሰግናለሁ። ይልመድ ባችሁ። እሺ፣ ይለምድብናል። ዲሙ ደሞ ዚያይ ቆንጆ ፊት ሁሌ መስራትን እንፈልጋለን። እሺ፣ ቃል እያመሰግናለሁ። በጣም ይለምድብናል። እንመጣለን። ተመልካቾቻችን እንግዲህ የዛሬው ሙያ ባለሙያችን ያያችሁትን ይመስል ነበር። የተለያዩ ሜካፕ አይነቶች እንዴት እንደሚሰሩ ከባለሙያ ከመምህር ቃል ጋር አብሬ ቆይታ አድርጌ ያሳየኋችሁ መቶ ፕላስ አሁንም ወደ እናንተ መድረሱን ይቀጥላል። እኔ እዚህ ላይ አበቃሁ። መልካም ጊዜ።